በሳውዲ በግፍ የተገደለው ኢትዮጵያዊ ወጣት ቴዲ ራያ። ሰላም ጤና ይስጥልን ውድ ቻናል ላይ ተከታታዮች፣ ይህ ሚኪታ ወረንፎ ነው ሚኪ ነኝ። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ይህንን ቪዲዮ ስጨርሱ ላይክ፣ ሼር እና ኮመንት በማድረግም ላልሰሙት እንዲደርስ ያደርጉ። እስከ መጨረሻው እንድታደምጡኝ በትህትና እጠይቃለሁ። ስደት፣ በርካታ ቁጥር ያላቸው ኢትዮጵያኖች በስደት ከሀገር ይወጣሉ። ሁሉም ኢትዮጵያዊ ብቻል ከሀገሩ መውጣት አይፈልግም የኢኮኖሚ ጉዳይ አጠቃላይ ያለው ችግር ኢኮኖሚ በተለይ በዋናነት ለስደት ይዳርጋቸዋል በጣም የሚያሳዝነው ስደት ኢትዮጵያ ውስጥ ብዙም አልተለመደም ነበር ደርግ መንግስት ከመጣ በኋላ ነው በብዛት ስደት የተጀመረውም። በኃይለስላሴ ጊዜ በብዛት ኢትዮጵያኖች ከዚህ ወደ ውጭ ሀገር ሄዳሉ ቅሩ ተብሎም ስለመኑ ጥሎ ነው የመጡት አሁን ግን በርካታ ቁጥር ያላቸው ኢትዮጵያኖች የመሰደዱበት ምክንያት የኢኮኖሚ ችግር ድህነት በጣም የሚያሳዝ ነው። ኢትዮጵያ ያጣችው ነገር የለም አየሯ ሁሉ ነገሩ ምቹ ነው። ግን ድህነት በዋናነት የእርስ በርስ ጦርነት የተለያዩ ነገሮች ፖለቲካዊ ቀውሶች በጣም ከደርግ በኋላ ኢትዮጵያ ውስጥ በርካታ ቁጥር ስደተኞቹ ከሀገራቸው ሲወጡም ይስተዋላል። አብዛኛው ቁጥር በጣም የሚያሳዝ ነው። በባህር በበረሃ እየሄደ። ሄዶ የአሳ እራት፣ በረሃ ውስጥ ደግሞ በጣም በሚያሳዝን ሁኔታ እባብና ጊንጡ ላይ እየተፈታተናቸው ተነድፎ እየሞቱ በርካታ ቁጥር ያላቸው ኢትዮጵያኖች እንደወጡ በበረሃ ላይ ቀሩ። በጥምና በምግብ ረሃብ በከፍተኛ ሁኔታ አያሌ ቁጥር ያላቸው ኢትዮጵያኖች ሲሞቱ ተስተውሏል። ከጅቡቲም መነሻን አድርጎ ወደ ሳውዲ ወደ ተለያዩ ወደ የሜን ወደ ተለያዩ ወደ ኦማን ወደ አረብ ሀገራት ሲሄዱ በርካታ ቁጥር ያላቸው ኢትዮጵያኖች እንደ ቅጠል ሲረግፉም ነው የሚስተዋለው። በረሃን አልፎ ባህር ውስጥ ደግሞ ይበላሉ። ባህርን አልፎ የመን ሲደርሱ ደግሞ በሳውዲ ፓትሮሎች ዲፖርት ይደረጋሉ ወይም ይታሰራሉ። ብዙ ፈተና መከራ ነው የሚደርስባቸው እጅግ የሚያሳዝነው። በዚሁም ደግሞ አሁን ከዚህ በፊት ያልተለመደው በጣም በብዛት እየሄዱ ያሉት በሊቢያ አድርጎ ወደ ጣሊያን ነው። ኢትዮጵያኖች የታረዱትም አይረሱም። ለዚህም ነው ሁሉም ከሀገሩ መውጣት አይፈልግም። የኢኮኖሚ ችግር፣ የኢኮኖሚ ቀውስ ያለው ነገር ሰርቶ ለመቀየር ራሱን ለመትረፍ፣ ለሀገርም ለማትረፍ በጣም በሚገርም ሁኔታ ለሀገር ለመሆን፣ ለሀገር ለመትረፍ፣ ለቤተሰብ ለመትረፍ ስል ይሰደዳል። ለዚህም በርካታ ቁጥር የሚባሉት ኢትዮጵያኖች ሲሰደዱም ነው የሚስተዋሉት። አሁን ኢትዮጵያ ውስጥ ወጣት አብዛኛው ስደት ላይ እንደሆነም የአደባባይ መረጃዎች ናቸው። ለዚህም ነው በርካታ ቁጥር ያላቸው ኢትዮጵያኖች ወደ ሳውዲ አረቢያ የሚሰደዱበት ወደ አረብ ሀገር የሚሰደዱበት ዋነኛው ምክንያት በካርታ ላይ በጣም ቅርብ ከሚባሉት ስፍራዎች መካከል አንዷ አረብ ሀገር ስለሆነች ነው። አውሮፓ ደግሞ ትንሽ ራቅ ይላል፣ ብዙ ቻሌንጆች አሉ ከዚህ ወደ አውሮፓ ለመሄድ። ቻሌንጁ የሚቀንሰው ቻሌንጅ ብኖረውም የሚቀንሰው የሳውዲ ነው። የሳውዲ ደግሞ የማይነገር ከባድ ቻሌንጅ ነው። እጅግ አሳዛኝ ያን ሁላ አልፍ ደግሞ በስደት በጣም የሚያሳዝነው አንዳንድ በረሃ ውስጥ ተወስዶ የሚጣሉት አሉ። ግመልና በግ እያስጠበቋቸው በከፍተኛ ሁኔታ ስቃይና እንግልት አይደለም ወንድ ሴቶችንም በህገ ወጥ ለምገቡት በጣም ከባድ ነው። በጣም አስቸጋሪ፣ በጣም የሚያሳዝን ሁኔታ ማለት ነው። ያን ሁላ ደግሞም እድሜ ዘመናቸውን የሰሩት ደሞዛቸውን እንኳን ሳይከፈላቸው ዜሮ ባዶ እጃቸው ወጥቶ አይምሯቸውን የሚያጡበት ከዛ ደግሞ እዚህ ብር ልኮ ጓደኛ መስሎ ቀርቦ ሰው የሚዘርፍበት ምክንያት ብዙ ነገሮች አሉ። ብዙ ፈተናና መከራ የሚያሳልፉት ስደት ላይ ያሉት ወንድሞቻችን አሁንም በጣም በሚያሳዝኑ ሁኔታ አሁን አሁን ደግሞ ከቅርብ ጊዜ ወዲህ ኢትዮጵያኖች በዓለም ክፍል እንዳይሄዱ ሁላ በከፍተኛ ሁኔታ የተለያዩ ኤምባሲዎች ቪዛቸውን የመከልከል ሁኔታ ነው እየተፈጠረ ያለው። ለዚህ ደግሞ ዋነኛው ምክንያት የሄደው ኢትዮጵያዊ ሰላም እየሰጠ አይደለም ከማለትም የተነሳ ነው። እዚህ ጋር ታናሽ ወንድም አለው ቤተሰብ አለው፣ ዘመድ አለው፣ ወይ ልጅ ሊኖረውም ይችላል። የሚያደርሰ ለምን አንዳንዱ አሪቆ እንደማያስብ በማለት በርካቶቹ ማሳባቸውን ሲያነሱም ተስተውሏል። ምክንያቱም እዛ አውሮፓ ገብቶ በጣም የሚያሳዝነው በህገወጥ ራሱ የሜሄድ ያስባል። ከዚህ ለምሳሌ ፖላንድ የሚሄዱት በርካታ ቁጥር ያላቸው ኢትዮጵያኖች ከፖላንድ ወደ እንግሊዝ ለሚሄድ ህገወጥ መንገድ ይጠቀማሉ። ለዛም ህገወጥ ነገር ስለሚወዱ የቪዛ እድላውን በጣም ጠባብ ሆኖ ወደ ዜሮ ፐርሰንት ማለት ይቻላል። በጣም እየከበደ መጥቷል። ለዚህም ነው የሚሄደው ለትውልድ ለወንድም እንኳን አያስብም። ከዚህ ወደ ተሻለ ሀገር ሄደ ምን አስገበገበው በማለትም ነው መጀመሪያ ተረጋግቶ ወደ ጀርመን ወደ የተለያዩ ቦታ ለመሄድ መጀመሪያ ህጋዊ እዛ እየሰራ ስንት ዓመት ብዙ ዓመታት እዚህ እየኖረ እዛ ሄዶ አንድ አመት ውስጥ አንድ ወር ውስጥ ካልተለወጥኩ ብሎ የሚያስቡት ነገር ተገቢ እንዳልሆነ ከዛም የተነሳ ደግሞ የፖላንድ መንግስት በብዛት ቪዛ እየጣለ ነው። አብዛኛው ኢትዮጵያዊን ምክንያቱም ሄዶም እየተማሩ አይደለም ሀገራችን ላይ ክሰራ ነው እያስከተሉ ያሉት በማለትም ነው። በከፍተኛ ሁኔታ ኤምባሲም ቪዛ የሚከለክልበት ሁኔታም ነው ከፖላንድ ለምሳሌ ሳውዲም ዱባይም ብከድ፣ አሁን ለኢትዮጵያኖች ደግሞ ከሌሎች ዜጎች ራሱ እየቀነሱ ነው የሚከፍሉት። ለዚህ ደግሞ ዋነኛው ምን ይመስላል? በርካቶቹም በሰላም ዙሪያ ለመስራት ግድ እንደምል ጨምረም ነው። በተለይ ኢትዮጵያኖች ዘር ተከፋፍሎ በየጎጥ ተከፋፍሎ ሄዶም እዛ የምደባደቡበት የማን ነገር ላይ ሄዶ እንደምደባደቡ የማን ነገር ላይ ዘርና ጎጥ እንደሚከፋፍሉ አያስታውቅም። በጣም አሳዛኝና ብቻ። ከዚህ በፊት አደገኞች የሚባሉት ናይጄሪያኖች ናቸው። ናይጄሪያኖች ስልክ እንኳን ሌላ የዘረኝነት ባህሪ የለባቸውም፣ የግል ባህሪ፣ ዱርዬነት ባህሪ እንዳለባቸው ዝርፊያ ላይ እንደተሰማሩ ነው። ኢትዮጵያኖች ደግሞ ከዚህ የወሰዷትን ዘረኝነት እዛ ሄዶ ለማንጸባረቅም የሞክሩበት ሁኔታም ነው እየተፈጠር ያለው። ይህ ተገቢ እንዳልሆነ ጨምረም ወንድም አለው። እዚህ ብዙ ሰዎች እንዲለወጡ ከፈለገ ዞሮ ዞሮ ማንም እንደሚጎዳ እንኳን አላወቀም በአግባቡ። ስለዚህ የተሻለ ነገር ማሰብ ሰው ደግሞ ሄዶ ሰርቶ ለመቀየር እንጂ እርስ በርስ ለመጋደል አይደለም። የሜን ላይም ከዚህ በፊት የነበሩት እርስ በርስ ጥቃት መፈጻጸማቸው ኢትዮጵያኖች በዘርና በብሔር ተከፋፍለው ማለት ነው። ያ ጥሩ እንዳልሆነ ጨምርም ነው። እንግዲህ አጠቃላይ በሳውዲ የነበረው ጉዳይን በማስመልከት ወጣት ፍልቅልቅ ደስ የምልጅ በጣም በሚያሳዝን ሁኔታ ወጣት ቴዲ ራያ ባለባበሱ በስራዎች በጣም ደስ የምን ልጅ ነበረ። ብዙ ተስፋ ያለው ልጅ ነበረ። በጣም በሚያሳዝነው ሁኔታ መገደሉ ተሰምቷል። ሳውዲ አረቢያ ላይ በርካታ ኢትዮጵያኖችንም ያሳዘነ ክስተትም ነው የሆነው። ይህ ወጣት ማን ነው የገደለው በሚሉ ዙሪያ እንግዲህ የአረብ ሀገር ህግ በጣም ከባድ ነው። በገዛ ወገኖቹ ስባልም ነው መረጃ ያወጣው በኢትዮጵያኖች እንደሆነ ጀምረም ነው እንግዲህ ፖሊስ ደግሞ ተከታትሎ ነገሩን መግለጫ እና መሰጥና ያው የገደለው እንግዲህ ያው ምድር ትጠብዋለች የዘነ ገባ ሰማይ ተዋጠው ምድር ተዋጠው በጣም ከባድ ነው። የሳውዲ አረቢያ ሕግ የአረቦች ሕግ የገደለው በግድያ እንደምፈረድበት ጭምርም ነው ሞት ነው የምፈረድበት ምንም አማራጭ የለውም። እንደዚህ አይነት ሀገር በአንድ ሰው ገሎ አስር ዓመትና ዘጠኝ ዓመት የምፈረድበት ሁኔታ አይደለም። በጣም በሚያሳዝን ሁኔታ የእነሱ ሕግ እዚህ ጋር በእስር ቤት ፍርድ ሳይሆን የሚለየው በሞት ቅጣት እንደሆነ ጭምርም ማለትም በጣም ከባድ፣ በጣም ተስፋ የሌለው ነገር ነው። ለዚህም ነው ሰውዬ ስገድልስ ቆም ብሎ አስቧል ወይ? ምን እንደምከተለው እንኳን አያስብም። በጣም በሚያሳዝን ሁኔታ የሰው ልጅ ከመግደል በፊት ትግሉ ከድህነት ጋር ነው ወይስ ከልጁ ጋር ነው? በርካቶቹ ራሱ በጣም የሚያሳዝነው ልጁ ጋር ነው ጸቡ ወይስ ድህነት ጋር ነው ጸቡ? ነው ዋነኛው መነሻ ማለት ነው። እጅግ አሳዛኝ መረጃ ከሳውዲ የተሰማውን በማስመልከት የሳውዲ ፖሊስ ከፍተኛ ክትትል እያደረገ እንደሆነ ጀምረም ነው። ገዳዩ የት እንዳለ እየተፈለገ እንደሆነ ጨምረሙ በቅርቡ ደግሞም ይፋ እንደሚያደርጉም ይታወቃል። በዛ ላይ ደግሞ ቅጣቱን በማስመልከት በቃ ምንም ጥርጥር የለውም የሞት ፍርድ እንደሚጠብቀውም ነው። በሞት እንደሚቀጣ ጀምርም ምንም ጥርጥር እንደሌለ ጀምርም ነው። ይሄ አረቦች ህግ በጣም በጣም ከባድና በሸሪያ ስለሚተዳደሩ በጣም ከባድ ነው። አይን ያጠፋ አይኑ ነው የምጠፋው፣ እጅ የቆረጠ በእጁ እንደሚቆረጥ ምር ሌቦች ራሳቸው እጆቻቸው እንደሚቆረጡ ጀምርም በጣም ከባድ። ለዛም አረብ ሀገራውን ሌባ የለም። በጣም የሚገርመው ነገር ሌባ አሁን በሳውዲ መንገድ ላይ ይቃጥላችሁ እንኳን ብትሉ ማንም ማለት ነው። ለምን እጁ ይቆረጣል። እንደዚህ ነው ህጋቸው። በጣም ከባድና ጠንካራ ጠበቅ ያለ ስለሆነ የገደለው በሞት እንደሚቀጣ ጀምርም፣ ምንም ጥርጥር እንደሌለ ጀምርም። ከዚህ በፊት ብዙ ሰዎች በመኪና አደጋ እንኳን ድንገት ሰው ገጭተው ገሎ ወደአሁኑ በሞት እንደሚቀጡ ጀምርም። ድንገት ራሱ ሳያውቁ ገሎ ማለት ነው። ያው የአረብ ሀገር ህግ እንደዚህ ነው። ምንም ምህረት የሌለ ከባድ ህግ ስለሆነ አጠቃላይ እንግዲህ ጋራውን በማስመልከት ፖሊሶም እያሳደረ እንደሆነ ጭምርም ነው። ይህ ልጅ እንግዲህ በጣም በሚያሳዝን ሁኔታ ገና በዚህ እድሜው በጭካኔ በተሞላ መንገድ እንዴት ይገሉታል በማለት ነው በርካቶቹ ሀዘናቸውን ኢትዮጵያኖች የገለጹ ያሉት እየተሰማ ያለው። ኢትዮጵያኖች ዲያስፖሮች፣ አጠቃላይ እንግዲህ በሰላም ዙሪያ በመልካምነት ዙሪያ እርስ በርስ በመመካከር ነገሮችን ማስተካከል መወያየት እንደሚቻልም ነው። የሄዱበት አላማ ለስራ እንጂ ለመጥፋት አይደለም። የተለያዩ አውሮፓ ሀገር የሚሄዱትም ህጋዊ ከገቡ በኋላ መጥፋት የሚባለው ነገር አመለካከትን ቢቀንሱም የተሻለ ይሆናል። መጥፋት ሲባል እዛው ህጋዊ መኖሪያ በስራ ወይም በትምህርት ተዶ የሚጠፉት ሰዎች እጅግ ያሳዝናል፣ ተገቢ እንዳልሆነ ጭምርም ነው። ለምሳሌ ከዚህ ፈረንሳይ በትምህርት ተዶ እንግሊዝ ካልገባው ብሎ በህገ ወጥ መንገድ በቤልጅየም አድርጎ የምትሰደዱት ኢትዮጵያኖች፣ ያ ተገቢ አይደለም። ፈረንሳይ መጀመሪያ ገብቷል እግዚአብሔር ይመስገን፣ ከዛ ደግሞ እየሰራ ከዛ ትንሽ ከቆየ በኋላ ወደ ተለያዩ ሀገር በህጋዊ መንገድ የሚሄድበት መንገድ ቢያመቻች ይሻላል እንጂ ለህገ ውጥ ነገር ዘሎ አገኛለሁ እበላለሁ ብሎ የዛ መንፈስ ጥሩ አይደለም። የችኩል መንፈስ ጥሩ እንዳልሆነ ጭምርም ለሌሎችም እዚህ ላሉት ኢትዮጵያ ውስጥ ላሉት በሮችን እድሎችን መዝጋት እንደሆነ ጭምርም ነው። ወንድሙን እድል እንደመዝጋት ብቆጥር የተሻለ ይሆናል። ታናሽ ወደብ ሊኖሮ ይችላል። የተለያዩ ሰዎች በትምህርት ወዱ እንዳይማሩ የሚያደርጉት ነገርም ነው። በጣም አሳዛኝና የማይገባ ክስተቶች፣ እርስ በርስ ደግሞ ጎሳ ፈጥሮ እዛው በጎጥ መከፋፈል መገዳደል ጥሩም እንዳልሆነ ጭምርም እጅግ አሳዛኝ መረጃ ነው። ከዚህ በፊትም ስሰሙ ነበር። እስካሁን ድረስ እንግዲህ ስለ ቴዲ ራያን በማስመልከት የሳውዲ ፖሊስ መግለጫ ስሰት ተከታትለን ለእናንተ የምናቀርብላችሁ ሆናል። አብሬያቸው ጎየሁት ሜኪ ነኝ። ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኔ መረጃ ያገኙ። ሰላም ቆዩልኝ።